ጨለማሚ ይባለው ሲኦል ለምትሉ አይነት ነገር የነበረ ግቢ ነበር። ይሄ ማንኛውም ቅርስ እንክብካቤ እና ጥገና ዜሮ ማርጅን ኦፍ ኤረር ነው መኖር ያለበት፣ ምንም ምንም ስተት በዚህ ቅርስ ላይ የፈሰሰው የሰው ልጅ አእምሮ ለቀጻይ ትውልድ ቢቆይ ትምህርት ይኖረዋል ነው ዋናው ጉዳይ። ወለሉ ምስጥ ገብቶበት ወድሞ ነበር። ትልቅ ማይተካ ሀብታችን መዳን ወሳኝ ጊዜ ነው ብዬ ነው ማሰብ። ይሄ ብቻ ያንን አንድን ቅርስ በቃ ለማ ያሰኘው፣ አሁን በጣም ብሩህ የሆነ ቦታ ደግሞ ይሄ ሆኗል። በኢትዮጵያ ታሪክ ውስጥ ምንድን ነበረ፣ ከሌላው ጋር የንበራት መስተጋብር ይህንን መስራት ነው ማልማት ማለት ነው። ስለዚህ ከመቶ ዓመታት በኋላ ወይም በፊት ያልነበረ ጉዳይ በተለየ ትኩረት ስራ እየተሰራ ያለ የጎንደር አብያተ መንግሥታት ነገር የትላንት የታሪክ ግርማ የሰፈነበት የትውልዶች ትጋት የተጻፈበት የነገ ብሩህ ተስፋ የተነደፈበት ትላንትም ዛሬም ነገም ነው። እና የጎንደር አንጸባራቂ ሥልጣኔ ንጋት ሲወጣ ዘመን አድሏቸው የነበሩ ነገሥታት ከአጼ ፋሲለደስ እስከ አላፍ ሰገድ አጼ ዮሐንስ ከአድያም ሰገድ እያሱ እስከ አጼ ዳዊት ሳልሳዊ አድባር ሰገድ አጼ በካፋ እስከ ብርሃን ሰገድ እያሱ ደግሞም እስከ እቴጌ ምንትዋብ በዚህ የነገሥታቱ ቤት ሀገር መርተዋል። ለሀገር ተግተዋል። በንጉሥ ማዕረግና ግርማ ተመላልሰዋል። ለሀገር የሆኑት ያደረጉትን ለማየት እነዚህን በዘመን ቀለም የተኳሉ ለምዕት ዓመታት በጽናት የቆሙ የዓለት ሥራዎች የነገሥታቱ የመኳንንቱ መመላለሻዎች ምስክር ናቸው። በዚህ አጸድ ታሪክ የተጻፈው በዓለት ደረት ላይ ነው። እዚህ ትላንት የተሰነደው በኖራ መዝገብ ነው። በጎንደር የሥልጣኔ ማኅተሙ የታተመው በኪነ ሕንፃዎቹ ገጽ ላይ ነው። ይህ የትላንት የዛሬ ደግሞም የነገ ታሪክና አጀንዳ ነው ከ1628 ዓመተ ምህረት ጀምሮ ለ150 ዓመታት አካባቢ የኢትዮጵያ መዲና የነበረው የፋሲል ግቢ ውስጥ ነው የምንገኘው በ72000 ካሪ ሜትር አጥር ግቢ ውስጥ ያለው ከ400 ዓመት አካባቢ እየተደረሰው ነው ያለው እድሜ በዚህም እድሜ ውስጥ በርካታ ችግሮች ተፈጥረውበታል በዚህ ግቢ ውስጥ በርካታ አብያተ መንግስታት አሉ። ያውም እንግዲህ ግንቦች ምንላቸው እና በተለያዩ ነገስታት በጎንደሮች ዘመን የተሰሩ የነገስታቱ መኖሪያ እና ሌሎችም ታሪካዊ ህንፃዎች አሉ። እዚህ ፊት ለፊት ያለው እንግዲህ ዋናውና መጀመሪያ እንግዲህ ሀብ ተብሎ ጎንደር በመዲናነት ስትቆረቆር የተሰራው የአጼ ፋሲል ቤተ መንግሥት ነው። 250 ዓመታትን ለተጠጋ ጊዜ ጎንደር የኢትዮጵያ የፖለቲካ፣ የኢኮኖሚ፣ የወታደራዊ ኃይል የስበት ማዕከል ሆናለች የመናገሻ ከተማ። ስድስት ነገሥታት በዚህ ቤተ መንግሥት ዘውድ ጭነው ሀገር መርተዋል። ከዛ ሁሉ የድልና የድምቀት ዘመን ጋር የጎንደር አብያተ መንግሥታት በፈተና ዘመናትም ተረማምደዋል። የጦር ሰልፍ ዘመን እንግዲህ ከፍተኛ ደግሞ ድብደባ ደርሶበታል። ከዛ በፊት ጣሊያን ኢትዮጵያን በሚገዛበት ጊዜ አዲስ አበባ ነፃ ወጣና ሌላው የሀገሪቱ ክፍል ነጻ ወጦ ጎንደር ወደ አምስት ወር ከምናምን ቆይቷል። የፋሽስት ጦር ዋንዳ መደበቂ ያደረገው እነዚህን ግንቦች ነው እና የእንግሊዝ ሮያል ኤርፎርስ ብዙ ድብደባ አካሂዷል። በዛ ነው ብዙ ለምሳሌ የያሱ ግንብ ጣሪያ የፈረሰው ሌሎችም እንደዛ ሁሉ ሆነው ዞሮ ዞሮ 1978 ላይ ትልቅ እንትን የጥገናና የእንክብካቤ ስራ ተደርጎ ከዛ በኋላ የዓለም ቅርስ ሆነ። ደግሞ የመረሳት የመተው የመዘንጋት ዘመን የመንግስት ትኩረት ያልነበረበት ለተከታታይ አሁን ዓመታት አይደለም ለተከታታይ መቶ ዓመታት ነው ጭምር ነው። የዚህ የጥገና ታሪክም ስናነሳ በኢጣሊ ወረራ ላይ እንደ ማዘዣ ጣቢያ አድርገው ሲጠቀሙበት ስለነበር ከነሱ ምቾት አንጻር የሰሩት በጥገና ታሪክ ላይ መጥፎ ጥገና የሚባል የሲሚንቶ ኮንክሪት ያለበት የብረትና የኮንክሪት ስራ የተሰራበት፣ የመስታወት ስራ የተሰራበት ሙሉ በሙሉ የነበረበት። ከዛ በኋላ ቅርሱ ወደ ዩኔስኮ ከመመዝገቡ በፊት ከ1964 እስከ 1971 አካባቢ ባሉት ዓመታት ላይ መልክ እንዲይዝ በተወሰነ ደረጃ መልክ እንዲይዝ ጎንደር ይህን መልክ የያዘው ይሄ አብያተ መንግስታት በተለይ አሁን ያለበትን መልክ በከፊል የያዘው በአውሮፓውያን አቆጣጠር 1978 ነው። ያኔ የወርልድ ሞኑመንት ጎንደርን እንደ አንድ ትልቅ የታሪካዊ ስፍራ ወስዶ ቅጥቅጥ የማስያዝ ጥገናም የማካሄድ አንዳንዱን ደግሞ የፈረሰውን እንደገና የመስራት ስራ ያካሄደበት ነው። አሁን ለምሳሌ እዚህ የምናየው ዋናው መግቢያ የፋሲል ማለት ነው። ከዛ በፊት በነበሩ ፎቶግራፎች ስንወስድ እንደገና ደግሞ በጣሊያን ጊዜና ጣሊያን ለቆ እንደወጣ እንግሊዞች የወሰዱትን ፎቶግራፎች ስናይ ፍርስራሽ ነው፣ ምንም ነገር የለም። ከዛ በፊት ደግሞ እንደገና ታይቶ ከፎቶግራፎች ከሌሎች እየተወሰደ የተሰራ ነው እና ያለውን የመጠበቅ የፈረሰውን ደግሞ የሚታወቀውን እንደገና የመስራት ስራ ነው በ1978 የተካሄደ። ወዲያውኑ ተመዘገበ። የዘመን ጉልበት የዕድሜ ፈተናም አለበት ሙሉ በሙሉ ወድሞ ነበር ኦልሞስት ይሄ ወደ ውጭ በኩል ያሉትን ባልኮኒዎች የእንጨት መንደና የብርና የመስኮት ሊንተሎች የመሳሰሉት እንትን ብለው በስብሰው ነበር። እሱ መቀየር ነበረበት። ወለሉ ምስጥ ገብቶበት እንጨት እኛ ፐርኬ የሰራ ነው። እኛ ነበር እሱ በሙሉ ምስጥ ገብቶበት በምስጥ ወድሞ ነበር። ባለፉት የለውጥ ዓመታት የኢትዮጵያ የኢኮኖሚ መሰረት ከግብርና ተኮር ወደ ብዝሃ የኢኮኖሚ መሰረት እንዲያድግ ተደረገ። በዚህ ውስጥ በኢትዮጵያ የሚታይ የሚጎበኘው ብዙ የሚናፈቅ የሚያጓጓው እልፍ ብርቅና ድንቁ ለቁጥር የሚያታክት ቢሆንም በልዩ እይታ ያልታየ በልዩ እሳቤ ያልለማ በልዩ ትጋት ያልደመቀ ነበር። ባለፉት ዓመታት ግን አዲስ ነገር ከወዳጅነት እስከ እንጦጦ ፓርኮች የተሠራው፣ ከጎርጎራ እስከ ሀላላ ኬላ የተዘረጋው፣ ከወንጭ እስከ ቤኑና የተተጋበት በነዛ ሁሉ መዳረሻዎች ያለ ግን ደግሞ ያልተገለጠን ሀብት እየገለጡ የማልማት ጽኑ መርህ መሰረት መነሻነት ነው። እንደ ጎንደር፣ ላሊበላ፣ ጅማ አባ ጅፋር ቤተ መንግሥትና መሰል የሀገር ሀብቶች የተሰራውም የዚህን ሀብትን በቱሪዝም ማዕቀፍ የመጠቀም ዘርፍና ቅርንጫፍ ነው። እዚህ ጋር እድሳት አይደለም እየተደረገ ያለው፣ የጥገና የኮንሰርቬሽን ስራ ነው እየተካሄደ ያለው ማለት ነው እንጂ እድሳት የሚል ነገር አይደለም እድሳት ዝም ብሎ ሰው በጥራዝ ነጠቅ ወሰደው እና ማለት ነው እዛ ላይ ቃሉን ይጠቀሙበታል በጎንደርም ምንም አይነት ቅርስ እድሳት የምንለው ነገር የለም የጥገናና የእንክብካቤ የማልማት ስራ እነዚህ ናቸው ፋሲል ቤተ መንግስት ላይ የተሰራው ዋናው ስራ ምንድን ነው አንዱ እና ዋናው ጣራው ላይ የሆነ የተወሰነ ፍሳሽ ነገር ነበር ቴራስ ፍሎር የቴራሱ መናፈሻ ምንለው እሱ ላይ የተወሰነ ችግር ነበር ቅርሱ የኢትዮጵያ ነው፣ የአማራ ነው፣ የጎንደር ነው። ጎንደር የዓለም ሕዝብ ውክልና ይዛ እየጠበቀች ያለች ነው። ቅርሱ ወደ ዓለም ሕዝብ ንብረትነት ሲቀየር በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት የላቀ ሁለንተና ዋጋ ይባላል። የላቀ ሁለንተና ዋጋ በዚህ ቅርስ ላይ የፈሰሰው የሰው ልጅ አእምሮ ለቀጻይ ትውልድ ቢቆይ ትምህርት ይኖረዋል ነው ዋና ጉዳይ። ስለዚህ ከኢትዮጵያ ሀፍትነት ባለፈ ለዓለም ሀፍትነት ሆኖ መቆየት ይችላል። ከምድረ ግቢ ማስዋብ አንስቶ እስከ ጥቃቅን ነገሮች የሚቀየሩትን ለምሳሌ እነዚህ በየበረንዳው ያሉ እና ያረጁ እንጨቶችን ከዛ ውጭ እንግዲህ የኖራ ጥገና። ጎንደር በርካታ ባለሙያዎች አሉት ይሄንን ሲሰሩ የነበሩ ለረጅም ዘመናት ማለት ነው። የቅርስነት እሴቱን በጠበቀ ሁኔታ በተለይ በዩኔስኮ ዓለም አቀፍ ቅርስ ነው ተብሎ የተመዘገበ ከሆነ ሁልጊዜ ምን አለው? በዩኔስኮ እንዲመዘገብ ያደረገው አውትስታንዲንግ ዩኒቨርሳል ቫሊው አለው። የላቀ የላቀ ዓለም አቀፍ እሴቱ ምንድን ነው? እነዛ ጎንደር አንደኛ የኪነ ህንፃው ነው፣ ሁለተኛ ታሪኩ ነው ሶስተኛው በወቅቱ የነበረው የፖለቲካ መዲና ብቻ ሳይሆን የኢኮኖሚም የባህልም ማዕከል መሆኗ ማለት ነው። እነዚህ እነዚህን በማይቀናቀን መንገዱና የቅርሱን እሴት ከመሸርሸር ይልቅ እንደገና በሚጨምር መልኩ በተለይ ለጎብኚ ምቹ ማድረግ አንድ ትልቅ ነገር ነው። በዩኔስኮ የሚወሰድ ማለት ነው። እንደገና የቱሪስት ኢንፎርሜሽን ሴንተሩን ሌሎችንም እነዚህን አፕግሬድ የማድረግ ስራ ደግሞ የጎንደር አብያተ መንግስታት የቀደምቶቻችን የዛ ዘመን ተረኞች ታሪክ ነው እና እንግዲህ ታሪካችን፣ ታሪካቸው፣ ሳቢያቸው፣ ስልጣኔያቸው፣ ጉዳያቸው ሁሉ ሊከበሩ ሊጠበቁ ግድ ይላል። የተሰራውም እንደዛው ነው። ቅርሱ ሲሠራ የተሰራባቸው ማቴሪያሎችን ጠብቆ መገንባት ነው። እነዚህ ሶስትና አራት ናቸው በቁጥር አንደኛ ድንጋይ ነው። ሁለት አይነት ድንጋይ ነው የምናየው ከዚህ የባህ ድንጋይ የምንለው መስኮቶችና በራፎች ከርብ ጌጠኛ ድንጋይ ናቸው እነዚህ እነዚህ በቅርብ ርቀት በሁለት ኪሎሜትር ኪሎ ሜትር ርቀት ላይ ከራሳችን ኳሪ ሳይት የምንቆፍራቸው ና አንደኛ በዛ ላይ መሰራት ነው። ሁለተኛ በአዛልት ድንጋይ እነዚህ እንግዲህ ቀይና ጥቁር የምናያቸው ድንጋዮች ናቸው። እነዚህም አሁን ድሮም የተፈጥሮ ነው የሚቀየር ነገር ያለው ሶስተኛና ዋነኛው እነዚህ የባህር ድንጋይንም ሆነ እነዚህ በአዛልት ድንጋዮችን እያያያዘ እንደ ሲሚንቶ የማጣበቅ ባህሪ ያለው ኖራ ነው። ኖራ በተፈጥሮ እንግዲህ ነጭ ነው። ኤለመንቱን ደግሞ ስንወስደው ካልሽየም ካርቦኔት ነው እ በየቤቱ እንደ የሚደረገው ጅብሰም አለ አደለ ባሃ እሱ ነው ከዛ እንትን የለውም ስለዚህ ተቀብሮ ያ በሚፈላበት ጊዜ ወይንም በፋብሪካ ደግሞ የተሰራው ኪክ ላይም አለ አደለም ፈርመንት ያደረገ የተዘጋጀ ስለሆነ ኖራ አፕላይ ሲደረግ ሁል ጊዜም ነጭ ነው የሚሆነው ኖራ ከዝግጅት እስከ ቤተ መንግስት ጉዞው ይህ ነው የአለም አቀፍ የቅርስ አጠጋገንን መስፈርቶች ባሟላ በዩኔስኮና ከዩኒስኮ ጋር አብሮ በሚሰሩ ኢንስቲትዩቶች የሚወጡ ህግጋትና መመሪያዎቹን ያማከለ ቴክኒክ ነው የምንጠቀመው። በእኛም በራሳችን ከሳይቱ ጋርና ከቅርሱ ጋር ሊሄድ በሚችል ደረጃ ድረስ ያዳበር ናቸው እና ካልቸሩን ታሪኩን እና የአሰራር ክህሎቱን ያሟሉ ስራዎችን በመጠቀም ነው ስራውን ስንሰራ የነበር እና በተቻለ መጠን ጥራቱ ከታሪኩ እና ከባህሉ ጋር ያልወጣ እንዲሆን ብዙ ሙከራ የተደረገበት ስራ ነው ሲሰራ የነበረ ቅርሱ ላይ እየተሰራ ያለው ሁሉ ፍጹም ጥንቃቄ ያለው ነው እንክብካቤ እና ጥገና ዚሮ ማርጂን ኦፍ ኤረር ነው መኖር ያለበት ምንም ምንም ስህተት ምክንያቱም አዲስ ነገር አይደለም በቅርስ አንድ ነገር ጠፋ ማለት ብዙ ነገር ጠፋ ነው። አታገኘው። ስለዚህ ጥናቶች ሲደረጉ ምን ይደረጋል? ከጥናቱ ጋር ሜቶዶሎጂ ይወጣል። ያ የጥገናው ስነ ዘዴ ምንድን ነው? በምንድን ነው? ለምሳሌ ርብራብ ይሰራል፣ ስካፎልዲንግ ይሰራል። የሚሰራው ነገር ከቅርሱ ጋር ይገናኛል አይገናኝም? ሁለተኛ የምንጠቀምበት ቁሳቁስ ምንድን ነው? ሌላውን ሊጎዳ ይችላል ወይ? ይሄ ሁሉ ተጠንቶ ነው። ስለዚህ የጥናት እንትኑ ላይ በደንብ የመጀመሪያው ነገር አይ ይሄ ይሄንም ስራ ናና ስራ አይደለም። ያ ሜቶዶሎጂ ዘዴው በደንብ ተደርጎ ይተቻል። ማቴሪያል በደንብ ተደርጎ ይተቻል። ተዛማጅ ነው ወይ እሱ ራሱ ነው ወይ? ይሄ እንትን ይደረጋል። ከዛ በኋላ ይሄ በሚሰራበት ጊዜ እንግዲህ ሁሉ ነገር ምንድነው የሚጠገነውን ፓርት ትጠግናለ። ከዛ ውጭ ያለውን ግን እንዳለ ሴቱን ትጠብቃለ። የጎንደር አብያተ መንግስታት በብርሃንና ጨለማ መካከል፣ ለምሳሌ ገነት ተራራ ላይ ሆነ ብታየው ከከተማው የመጨረሻው ጥቁር ቦታ የነበረው በማታ በሌሊት ይሄ ግቢ ነበር። አሁን በጣም ብሩህ የሆነ ቦታ ደግሞ ይሄ ሆኗል። ይሄ ትልቅ ስራ ነው በእውነት። በእኔ እድሜ እስካሁን ባየሁት ነገር በጣም የተለወጠ ነገር አንዱ ይሄ ነው። ይህን ለውጥ መቼም የማይፈልግ ሰው ሊኖራል ብዬ ሊኖራል ብዬ ለማሰብ ይከብደኛል። በጣም ከፍተኛ ደስታ ይሰማኛል። ትልቅ ደስታ ይሰማኛል። እንደዚህ አይነት እድል በማግኘታችን ማለት ነው። አሁን ለዚህ ቅርስ የማናስበው አይነት ወይም አልመኖም የማናውቀው አይነት ኳንቲ ገንዘብ ተመድቦለታል። በዚሁ ፔስ ከቀጠለና እስከ መጨረሻው ከደረስን ደግሞ። የሚገርም ነው እና የማይገኝ እድል ነው ነው እና ትልቅ ትኩረት እንደተሰጠው ነው እኔም የምገነዘበው። የሰጡትን ሰዎችም ፕራይም ሚኒስትራችን ጀምሮ ማመስገን ነው እፈልጋለሁ። የዓለም ሀገራት በቱሪዝም ልማትና የኢኮኖሚ ድርሻ ያላቸው ጉልበት ለኢትዮጵያም ትልቅ ትምህርት አለው። ለምሳሌ ፈረንሳይ መውሰድ እንችላለን። ቻይናን አሁን ቅርብ ጊዜ መውሰድ እንችላለን። ህንድን፣ ግብፅን መውሰድ እንችላለን። ግሪክ፣ ጣሊያን፣ እነዚህ ትልቁን የአንበሳውን ድርሻ የሚወስደው ከአመታዊ እንትናቸው ከጂዲፒያቸው ቱሪዝም ነው። ለምን? አንደኛ ሀብታቸውን አውቀውታል። በሂደት ደግሞ ጠቀሜታውን ተገንዝበዋል። በሚገባው ልክ አልምተውታል። እኛ እዛ ለመድረስ ነው መንደርደር ያለብን ማለት ነው። ያለውን ብቻ ይዘን ዝም ብሎ በግብት ብቻ ከመጣ ይምጣ ካልመጣ የራሱ ጉዳይ ብለን የምንተው ነገር ሳይሆን ጎብኚ ኢትዮጵያን ጥሩ መዳረሻ ናት ብሎ ፈልጎ መምጣት መቻል አለበት። ጥሩ መዳረሻ የምትሆነው እንዴት ነው ከተባለ የተፈጥሮ መስህቡን ማልማት፣ ታሪካዊ መስህቡን ማልማት፣ ከዛ ውጭ ደግሞ ትልቁ ነገር ምንድን ነው? ጎብኚ እፎ የሚልበትና የሚያጠፋበትን መንገድ መፈለግ ነው። የሚያጠፋበት መንገድ ገንዘብ የሚያወጣበትን መንገድ መፈለግ ነው። እስካሁን የነበረው ምንድን ነው? አይ ጎንደር መጣ፣ እሺ በግማሽ ቀን ወይ በአንድ ቀን ጨረሰ። ከዛ በኋላ ስተመልሶ ወደ አገሩ ይሄዳል፣ ወይ ሰሜን ተራሮች ይሄዳል፣ ይመለሳል። አይ አሁን ጎርጎራ እዚህ ጋር ሲከፈት ደግሞ ጎርጎራ የተፈጥሮ መስህብ ነው። ከዛ ውጭ ደግሞ የምቾት ቦታ ነው፣ ዘና ፈታ የሚሉበት ቦታ ነው። ያ ሲሆን ምንድን ነው ቱሪዝም በተፈጥሮ ሰው ገንዘብ የሚያወጣበትን መንገድ መፍጠር ነው። ትልቁ ብልሃቱ ማለት ነው እሱን ነው። ስለዚህ ጎንደር ላይ አሁን በርካታ እዚህ አብያተ መንግስታቱን ጨምሮ ታድሰውና ከተማውም ደግሞ በአዲስ መልክ እንግዲህ በዚህ በኮሪደር ልማት ሲሻሻል ምንድን ነው የሚሆነው? የቱሪስቱን ቆይታ እያሰፋው እያበዛው ነው የሚሄደው። አሁን የዚህ ጥገናም ሌት የሚያደርገው ከአሁን በፊት ምንም አልነበረም። የነበረውም ትንሽ ነው። ስለዚህ የቱሪዝም የማዳረሻ ልማት ተደርጎበት የማያውቅ ነው የምታየው ህዝብ ላይ ቱሪስቶች መጥተው እንዴት መስተናገድ እንዳለባቸው የተለያየ አገልግሎት ማግኘት ካፌዎች አሉ፣ ሎቢዎች አሉ፣ ዲስፕሌይ ሩም አለን። ከዚህ ኦዲዮ ቪዥዋል ስራዎችም ይሰራሉ። ስለዚህ ወደ ዋናው ጉብኝት ከመሄዳቸው ሊጎበኛቸው የሚገባቸው ዋና ዋና ጉዳዮች ላይ ይጠቀስላቸዋል። ከዚህ ግቢ ውስጥ መስራት የተፈቀደላቸውና ያልተፈቀደላቸው ጉዳዮች ተለይቶ ይቀመጥላል። በማዳራሻ ልማት ላይ ግሪኒንግ ኤሪያ ላይ የላይቲንግ ሲስተም በተጨማሪ ቱሪስቶችን ሊያረካ የሚችል የማዳረሻ ልማት የተሰራለት በመሆኑ ለቱሪዝም የጊዜ ቆይታ ትልቅ ዋጋ አለማ። ኢትዮጵያ በጣም ግሩም ግሩም ድንቅ የሆኑ ታሪካዊ ቅርሶች አሉ። ላሊበላ አለ፣ አክሱም አለ፣ እዚህ ጎንደርን መውሰድ እንችላለን። እንደገና ደግሞ ኮንሶል መውሰድ እንችላለን። ሌሎችንም ሀረርን መውሰድ እንችላለን። የአርኪኦሎጂ ግኝት የሆኑ እንደ ሀዳር አይነት እና እንደ ደቡብ ኦሞ ያሉ በርካታ ቦታዎች አሉ። ስለዚህ እነዚህ በሚገባቸው ልክ እንክብካቤ ተደርጎላቸዋል ወይ ለምተዋል ወይ በምንልበት ጊዜ እንደው በተወሰነ ጊዜ ሀገሪቱ የቱሪዝምን ነገር ሀብላ ስትጀምር እንደ ጎንደር፣ ላሊበላ፣ አክሱም ያሉት የተወሰነ እንደ መዳረሻ ለምተው ግን ደግሞ በሚገባቸው ልክ አለሙ። ያ ስለሆነ ነው እንግዲህ መንግስት ትኩረት ሰጥቶ ለላሊበላም ለጎንደርም እና ለሌሎችም ቅርሶች የጥገና የእንክብካቤ እና የልማት ስራ እየተካሄደ ያለው። ወትሮ የሚደረግ የነበረው በአብዛኛው የጥገናና የእንክብካቤ ስራ ነው። ቅርስን የማልማት ስራ ብዙም አልተደፈረም። ቅርስ ማልማት ማለት ምንድን ነው? አሁን እዚህ ጎንደር እንደምናየው ማለት ነው። ቦታውን አንደኛ በሚመጥን መልኩ ጥገና እንክብካቤ አድርጎ እሴቱን ጠብቆ ለሚቀጥለው ትውልድ ማስተላለፍ ነው። ይሄ ብቻ ያንን አንድን ቅርስ በቃ ለማ ያሰኘው። ሁለተኛው የልማት አካል ለጎብኚ ምቹ ሁኔታን መፍጠር ነው። አንደኛ በውስጡ ምን ይቀመጥ? ዝም ብሎ ሰው ጣሪያና ግድግዳ ላይ ነው መፋጠጥ ያለበት? መጥቶ ግንቦቹንና ታሪካዊነታቸውን ካደነቀ በኋላ ምን መልእክትስ መተላለፍ አለበት? በሀገሪቱ ታሪክስ ምን አይነት ትርክት ነው የሚይዙት? እንደገና ተንቀሳቃሽ የሆኑ ቅርሶችን ውስጥ ላይ አስገብቶ የማልማት ጎብኚው ከዚህ ተነስተ በዚህ አድርገ በዚህ ነው የምትሄደው ሲል ደግሞ የለም ከፋሲል አንስቶ እስከ ምንትዋብ ያለውን በጎንደር አብያተ መንግስታት ውስጥ የነበረውን የታሪክ ፍሰት በደንብ አድርጎ እንዲረዳ፣ እንደገና ደግሞ የጎንደር ቦታ በኢትዮጵያ ታሪክ ውስጥ ምንድን ነበረ ከሌላው ጋር የነበራት መስተጋብር ይህንን መስራት ነው ማልማት ማለት ማለት ነው። እና እዚህ የምናየው ጎንደር ላይ አሁን ምንድን ነው ትልቁ ነገር አንደኛ እንክብካቤውና ጥገናው፣ ሁለተኛ የማልማቱ ስራ ማለት ነው። የማልማቱ ስራ ምድረ ግቢውን ከማሳመር ጀምሮ ማለት ነው። እንደገና የቱሪስቱን የሚፈስበትና የሚሄድበትን አቅጣጫ፣ ከዛ ጋር በሚጓዝበት ሁሉ የሚያየውና ጋይዱም የሚነግረው ነገር፣ ያ ትልቁ ትምህርት ነው። ትልቁ ከታሪክ ጋር የሚያደርገው መስተጋብርም ነው። እንግዲህ ጎበኘ ሲባል ደርሶ መመለስና አይቶ ማድነቅ ብቻ ሳይሆን ታሪኩን መገንዘብ ያንን ደግሞ ኢትዮጵያ ምን አይነት ከፍታ ነበራት በወቅቱ ካለፈው ትውልድ ምን እንማራለን የሚለውንም ደግሞ አብሮ መገንዘብ አለበት። ይሄን ሲደረግ ነው ጎበኘን ጎበኘሁ የሚባለው እንጂ አይቶ ዝም ብሎ ፎቶ ተነስቶ አድንቆ መመለስ ይሄ የወትሮ አይነት የቱሪዝም ኤክስፔሪየንስ ነው። አሁን ግን እናልማ ሲባል ይሄን ሁሉ ሁለንተናዊ ነገር በያዘ መልኩ ነው ገና አሁን የመጀመሪያው ምዕራፍ ላይ ነው ያለ። ሁለተኛው ምዕራፍ ደግሞ የሚሆነው ምንድን ነው? ዝም ብሎ ፈርሶ የቀረውን ሁሉ እንደፈረሰ ይቅር ማለት አይደለም። አንዳንዶቹ የምናያቸዋል፣ አይደለም አለ፣ ፎቶግራፋቸው አለ። ስለዚህ ዝም ብሎ ፈርሶ፣ አይ እንዲህ ነበረ እኮ ይሄ እንትን ወርቅ ሰቀላ የሚባለው ሕንፃ ነበረ፣ ያኔ ትልቅ ሹመት የሚነገርበት ዋና መግቢያ የነበረ ሳንቃ በሬ የነበረው ከማለት ያንን እንደገና መልሶ መስራት ነው። ጎንደር ደግሞ ለዚህ ምቹ ነው። ጎንደር የትላንት ስልጣኔ ፀሐይ የወጣባት አድማስ ታሪኳን ጠብቃ ለትውልዶች ያቆየች ባላደራ፣ ዛሬ ለመጎብኘት የምትናፍቅ ታይታ ተጎብኝታ የምትወደድ ደግሞ የማትሰለች እናት፣ የቱሪዝም መመላለሻ፣ የአገር ኢኮኖሚ መዳረሻ ጎንደር በዘመን ጥላ ያደመቃት የታሪክ ግርማ የከበባት ውብ ከተማ።